ማለት በቃ ከአንተ ጋር ነው የማድረገው። አንተ አልጋ ላይ እኔ ቢመጣ ምን ሊፈጠር እንደሚችል አስበሽዋል? ግን አባዬን ነበር አይደል? ኤቢ ድጋሚ አላስጠነቅቅሽም አሁን አስገድዶ ሊደፍሬ ነበር ብዬ ጨዋለሁ። ምን? አዎ ና ብሎ ጠርቶን ሊደፍሬ ነበር ብዬ ጨዋለሁ። ከዛ ማን እንደምታመን አብረን እናያለን። በአቤጌልና ና በናታን መካከል ምን አዲስ ነገር ተፈጠረ? ምን አዲስ ክስተትስ ተከሰተ? ለማንኛውም አቤጌል ናታንን አስገደደችው ወይስ አስገደዳት? ዳጣና በአቤጌል መካከል ስምምነት ወርዶ ይሆን ወይስ አሁንም ተቃራኒ ሆነው ቀጥለዋል? ሰላምስ በእርግዝናዋ ጉዳይ ለልጅ አባቷ አፍስረው ይሆን? የወይዘሮ ማርታ ፍጥጫ እስከምን ይደርሳል? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል 19 ምን አዲስ ክስተት ተከሰተ? አቤጌል በሚያስገርም ሁኔታ ናታንን አስገደደችው። ከዛ ክፍል አብራ ማደር ካልፈለገች ኡኡ ብላ ናታን አስገደደኝ ልትል እንደምትችልም ዝታበታለች። ይህኔ ናታን በሀሰት የተወነጀለውና ከዛ ቤት እንዲወጣ በማስደረጉ ሂደት ከፍተኛው ሚና እየተጫወተች ያለችው አቤጌል ናታንን ለድብር ትዳርገዋለች። ወደዛ ቤት የመጣበት ምክንያት ትምህርቱን ተምሮ ያሰበበት ደረጃ ለመድረስ ነበር። ምንም እንኳን አሁን የዳጣ ፍቅር በልቡ ውስጥ እያጫረበትና ፋን እንዴት ወደ ራሱ ማምጣት እንዳለበት እያሰበ ባለበት ሰዓት ነው አጅሪት ተቀዳድማ ግን ከኔ ጋር ካልሆንክ ወዩልህ ብለዋለች። በዚህ ዛቻና ማስፈራሪያ ያለው ናታን ዛሬ ባላስበው ነገር አጥምደዋለች። ደረቅ ሌሊት ወደ መኝታ ክፍሉ በመምጣት ካላደርኩ ትለዋለች። በሴት ልጅ አንደበት አብራ ማደርን የፈለገችው አቤጌል ምን አዲስ ክስተትስ ሊፈጠር ይችል ይሆን? በተለይ አቶ ደረጀ አደራ ልጆችን እህቶች እንጂ በሌላ ነገር እንዳታስባቸው በማለት ያስጠነቀቀው ቢሆንም አቤጌል ግን ልትፋቷ አልፈለገችም። ዳጣ ከመጣች በኋላ ናታን እየሸሻት እንደመጣ አድርጋ የምታስበው አሁን ወደ መጣችበት ወደ ድሬዳዋ መመለስ እንዳለባትም እያስጠነቀቀች ትገኛለች። ዳጣ ከዚህ በኋላ የት መሄድ እንደማትፈልግና ህይወቷን በሙሉ ከነሱ ጋር እንደምትኖር አስረግጣ ተናግራለች። ይህን የሰማችው አቤጌል በዳጣ ምክንያት ህይወቷ እንደተመሰቃቀለና እሷ ከመጣች በኋላ ናታን እየሸሻት እንደመጣ ለአቶ ደረጀም አስረድታቸዋለች። አቶ ደረጀ ጉዳዩን ሰብሰብ ብለው መፍታት እንዳለባቸው ለአቤጌል ቢነግሯትም አቤጌል ግን ከተንኮሏና ከክፋቷ አላባራችም። ናታንና ዳጣን ካወሩ ሰንበትበት ብለዋል። ማለትም እንደ ተለመደው እዛች ጠባብ ክፍሉ ይጨዋወቱ ነበረ። አሁን ግን የአቤጌል አልሽ ማለት ነገሮችን እንዲለዋወጡ አድርጓቸዋል። እዚህ ጉዳይ ሰላምም በሁለታቸው መካከል የተፈጠረ ክፍተት እንዳለም ተሰምቷታል። ታዲያ ሰሞኑን ስታወሩ አላየዋቸውም፣ ምንድን ነው የተፈጠረው? በማለትም ናታንን ጠይቀዋለች። ናታን በመካከላቸው ምንም አይነት ነገር እንዳልተፈጠረ ይልቁንስ ዳጣ ወደዛ ክፍል ስትገባ እየደበራት እንደሆነም ነግሯታል። ናታን ጥርጣሬ ምናልባትም እየራቀችው የመጣችበት ምክንያት የራሷ የፍቅር ህይወት ይኖራታል የሚል ግምት ነበረው። ዛሬ ግን በሰላም አማካኝነት ዳጣ ምንም አይነት የፍቅር ጓደኛ እንደሌላት ማረጋገጥ ችሏል። ቢሆን ወደ ህይወቱ ልታቀርብለት እንደምትችል ሁሉን ነገር በእኔ ተው በማለትም ሰላም ከፍተኛ የሆነ ፍላጎትን እንዳደረባትም ተመልክተናል። ዳጣና ናታን በፍቅር እንዲጣመሩ ካላት ፍላጎት አንጻር ሁለታቸውን ለማስማማት እየሞከረች ነው። ዳጣን በሆነ አጋጣሚ ስታገኛት ናታን በጣም ጥሩና አስተዋይ ልጅ እንደሆነ ታስረዳታለች። ለናታን ዳጣ እንዲሁ ተጫዋችና ሳቄታ ከሰዎች ጋር በቀላሉ ለመግባባት አመች ጸባይ እንዳላትም ለማስረዳት ትሞክራለች። እርግጥ በሰላም ግፊት ሳይሆን ናታንም ቢሆን የዳጣን ጸባይ ጠንቅቆ ያውቀዋል። በፊት ራሷ አቤጌል በፈጠረችው ክፍተት ማለትም ናታን ምን ያህል እንደሚወዳት እንደሚያፈቅራት የተገነዘበችበት አጋጣሚ ነበረ። እዛ ወዲህ ነገሩ እየተባባሰና ዳጣናይን ሽላፈር ያለችበት የአቤጌል ጸባይ እጅግ በጣም አስቸጋሪ እየሆነ መጥቷል። ም እንኳን በአንድ ወቅት እኔን ካላፈቅር ከይሙ ችግኛለው እያለች ስታስጨንቀው እንደነበርና እርሱም ላስብበት ያለውን አሁን ላይ ላስብበት ብለሽ ስታበቃ እየሸሸ ይመጣል ለምንድን ነው በማለት ታስጨንቀው ገብታለች። እሱም መቼም ቢሆን ፍቅረኛው እንደማትሆን ሬስቶራንት በተገናኙበት አጋጣሚ ሊገልጽላት ሞክሯል። የግል ናታንን የግሏ ከማድረግ አንጻር ብዙ ነገሮችን እየተናገረች ለማስቀናት እየሞከረች ነው። ማለትም በዙሪያዋ ያዩዋት ሁሉ በውበቷ እንደሚደመሙና እንደሚወዷት፣ የፍቅር ጥያቄ እንደሚያቀርቡላት፣ የተለያዩ ደብዳቤዎች እንደደረሷት፣ እዛ መካከል አንዳቸውንም ለፍቅር እንደማትፈልጋቸው ራሷን እየሰቀለችና በጉራ እየቸረቸረች ነበረ። ለናታን የነገረችው ናታን ይህንን እድል ማስመለጥ የለብሽም ተጠቀሚበት፣ ብሏታል። ይባስ ብሎ የናታን መልስ ግን አቤጌልን ወደማይሆን አቅጣጫ እንድታመራ አድርጓታል። እናንተ አብረን ተጋብተን በፍቅር እንኖራለን አብረንም እናረጃለን እናፈጃለን ልጆችም እንወልዳለን እያልኩ እያሰብኩ አንተ ግን ሕልሜን ቀጨህብኝ ያለች እየተበሳጨች ትገኛለች። ናታን ዳጣ ለግሉ ለማድረግ ምናልባትም ከቅናት ተነሳስታ ወደ እኔ ህይወት ትመጣለች የሚል አስተሳሰብ ነበረው። ታዲያ ከአቤጌል ጋር ያለው ቀረቤታ ዳጣ ግን ሌላ ደስታን የፈጠረላት ማለትም በሁለታቸው መገናኘት ደስተኛ እንደሆነች ና ጋቸው ተገኝታ ልታደምቅላቸው እንደምትችልም በግልጽ ተናግራለች። ናታን ይህንን ሲሰማ በጣም ተናዷል። ምክንያቱም ያልጠበቀው ነውና። በዚህ ሁኔታ አቤጌል ጥላቻዋ ከልክ እያለፈ መጥቷል። ዳኛው የሰላም እርግዝና ጉዳይ ነው ያስረግዛትን ሰው በግልጽ እንድታስተዋውቃቸውና የልጅ አባት ሆኖ ወደፊትም ልጁን መንከባከብ እንዳለበት ኃላፊነትን እንዲወስድ ካላቸው ጽኑ ፍላጎት የተነሳ ወይዘሮ ማርታ የልጅ አባት ሽን ስልክ ካልሰጠሽኝ በማለት ፍጥጥ ብለውባታል። በዛም በኩል ግን ይህንን ልታደርግ እንደማትችል ለዳጣ ነግራታለች። ዳጣ ሀሳቧን አልተቀበለችውም። ማለትም ወይዘሮ ማርታ ሀሳባቸው ትክክል እንደሆነና ልጅ ማሳደግ ቀላል እንዳልሆነ እርሷ ያለፈችባቸው እነዛ የጎዳና ውጣ ውረድ ረሀብ፣ ጥማቱ፣ ውርጩ፣ ንፋሱ ብዙ ነገሮች ተፈራርቀውባታል። ቤተሰቦቿን በቀላሉ ማግኘት አለመቻሏ ኖማ አሁን ላይ ሰላም ማርገዜን እንኳን እንዲያውቅብኝ አልፈልግም ነገሩ ምስጢራዊ ሆኖ መዝለቅ አለበት ያለችው ዳጣ ግን በፍጹም አልተዋጠላትም። ምክንያቱም ነገ ልጅሽ የማንነት ጥያቄ ይጠይቅሻል፣ በዛን ሰዓት የምትመልሽው ታጫለሽ፣ ነገሮችን ማስተካከል ያለብሽ ከአሁኑ ነው በማለት ሰላም መክራታለች። ሰላም ግን አሁን ባለውበት ሁኔታ ይህንን ላደርግ አልችልም በማለትም ሀሳቧም ጸንታለች። ይህንን ልታደርግ ያልቻለችበት አንዳች ምክንያት እንዳለ ይሰማኛል። አቶ ደረጀ ከሆነ ወሮ ማርታ ትዳርን ላለማናጋት ነገሩን ሚስጢራዊ አድርጋ ልትይዘው ትችላለች ካለበለዛ ግን ወይዘሮ ማርታ በፍቅር እየተቀበሏትና ምንም ነገር እንዳትጨናንቅ እንደሚያርሷትም ቃል ገብተውላታል። ስለዚህ በመካከላቸው የተፈጠረ ስህተት ከሌለ በስተቀር ይህን ያህል ለሰላም አስጨናቂ ባልሆነ ነበረ። ነገር ግን ሰላም በማርገዟ በጣም ደስተኛ ናት። ምክንያቱም ለዘመናት ልጅ የለኝም ብላ የምታስበው ምንም እንኳን ዳጣ አሁን ካጠገቧ ሆና እንዲህ በማይተዋወቀው ዓለም እናትና ልጅ መሆናቸው ቢታወቅም ወይ ልጄ ወይ እናት የተባብለው መገላለጽ ግን የማይችሉበት ደረጃ ላይ ናቸው። ምክንያቱም የኋላ ታሪካቸው ምስጢራዊ ሆኖ እንዲህ ዘልቅ በመደረጉ ምክንያት። በእርግጥ ዳጣ አሁን ካላት ጽኑ ፍላጎት የተነሳ እናቷን ለማወቅ ከፍተኛ ጉጉት ቢያድርባትም አባት ግን ቆይልኝ፣ ነገሮች ይበለሳሹብኛል፣ ትዳሬ አደጋ ላይ ይወድቃል በማለት አሁንም በምስጢር የዘለቀ ሲሆን፣ ቀጣዩ ጣፈንታስ ምን ሊሆን ይችላል? እንዲሁ ዳጣ እናቷን ሳታውቃት ትቀጥል ይሆን? መቼም የኋላ ኋላ እውነታው መታወቁ አይቀርም። በምን አይነት መንገድ ሊያስረዷት ይችላሉ? ይህ የሁላችን አጠያያቂ ጉዳይ ነው። ይህኛውም የናታን ፍላጎት በሰበብ አስባቡ ዳጣን መቅረብና ወደ ሕይወቱ ማምጣት ነው። ዛሬ በመካከላቸው መልእክተኛ የሆነችው ውሃ ወደ ክፍሉ መጥታ አንዳንድ ጨዋታዎች እንድታጫውት ካለው ጽኑ ፍላጎት የተነሳ እባክሽን ዳጣን ነይልኝ ብሏታል። ዳጣ ግን የቲቪ ሪሞቶችን እየቀያየረች ቪዲዮዎች እያየች ነበረ። ማለትም ወደዛ ክፍል መሄድን አልፈለገችም። ደጋጋሚ ማስጠንቀቂያዎች ደርሰዋታል። በመጀመሪያ አቶ ደረጅም ምሳ ክፍል መግባት የለብሽም ናታን ወንድምሽ ነው ተብላለች። ናታን በኩልም እህት ናት ተብሏል። በዚህ ሁኔታ ራሷን መጠበቅ ስላለባትም ከናታን ክፍል መውጣት መግባት አቆማለች። በፍቅሩ ሙችገኛለው የምትለው አቤጌልን እየተከታተለች ነው ናታንን ጠልፋ ለመጣልም እየታገለች ነው። በሌሊት ያመራችው አቤጌል ክፉኛ አጣብቂኝ ውስጥ ከተዋለች። ማለትም አስገድዶ ደፍሮኛል ብላ በሐሰት ልትወነጅለው እንደምትችልና ናታንን በደለኛ አድርጋ ከዛ ቤት እስከምታባረርም የቸኮለች ትመስላለች። ማለትም የራሷን እቅድ እስካላሳካላት ድረስ እዚህ የክፋት ወጥ መድዋ ውስጥ ጠልፋ ለመጣለም እየተጣደፈች ነው። እስከ መጨረሻም ጉድሽን ዘረዝረዋለሁኝ፣ ክፍሌ ለቀሽ ውጪ እያለም ጣቱን ቀስሮባታል። ጌል ግን ልትወጣ እንደማትችል ተናግራለች። በዚህ ፍጥጫ ውስጥ የዛሬው ቪዲዮ ተጠናቋል። ናታን ማን ደርሱ ያስጥለው ይሆን? በሚያሳዝን ሁኔታ ናታን እንዴት ራሱን መከላከል እንዳለበትም የተጨናነቀ ይመስላል። ዳጣ ድራማ ተከታታዮች የሰማችሁትን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆነው በትህትና ጠይቋቸው። ባይ ባይ።